ሀናዬ እንግዲህ ዛሬም ወይዘሮ ሚላት እሷን ከተጠያቂነት ሊያዘሏት አልቻሉም። ይኸውም ባደረገችው ነገር ሁሉ እንግዲህ እሷና ዶክተሩ ለሰላም ህመም ችግር የፈጠሩባት እነሱ ናቸው በማለት እጃቸውን ወደ እሷ እየቀሰሩ ይገኛሉ። ሆኖም ግን ይህን ባሉ ሰዓት ሰላምና አሴ ግን ሰላም እና ምላሴ ግን እንዴት ማማ፣ ያን ሁሉ ነገር ተወታልን፣ ዛሬ ይህን ነገር የምትያት ምንድን አስመስቶብሽ ነው ሲሏል። የህመሟን ጉዳይ እንግዲህ በሰዓቱ መጠየቅ ሲገባቸው ወይዘሮ ሚላት ምንም ሳይጠይቁ ቆይተው፣ እንዲሁም ተኮራርፈው እንዴት ሀናን እንደዚህ ትያታለች ከመጠን በላይ ደም እንድትሰጥ እንዴት ታደርጋታለች። ባለው እንግዲህ ተኮራርፎ በተቀመጡበት ሀናዬ መልካም ስራ ሰርታ እንግዲህ እናት ማሁ መካል እናት ናት። እናት የፈለገ ነገር ብትሆን ለልጇ ነው። እናንተ በእናት እቅፍ ውስጥ ስላደጋችሁ እናትነትን አግኝታችሁታል። እኔ ግን በአባት እቅፍ ውስጥ ነው ያደግኩትና እናትነትን አላየሁም። ለእናንተ ስትል ያደረገችው ስለሆነ በይቅርታ እንድትጠይቋት ማጸናችኋለሁ ስትል እናትና ልጆችን ይቅርታ አባብላ መልካም ነገር ሰርታለች። ሆኖም ግን ይህም መልካምነቷም ደም መስጠቷም እንዳለ ሆኖ ደግሞ የበሽታው መንገድ ችግሩ ለምን እኔ አልተነገረኝም? ህመምሽ ምንድን ነው ሰላም፣ ልትነግሪኝ ትችያለሽ ወይ ስትላል ህመሙን ዶክተሩን በጠየቅሽው ምንም ማውቀው ነገር አለኝ እሱማ፣ እና ሀናና ዶክተሩ እጃቸው ሳይኖሩበት አይቀሩም። ድፍንፍን ነው ያደረጉት። ሊነግሩኝ አልፈለጉም፣ ፈቃደኛ አይደሉም ስትላት፣ በቃ በሽታዬ ድፍንፍን ያለ ሆኖ ነዋ እማዬ። አሁን ተታርቀን፣ አሁን ደግሞ ሌላ ችግር ታመጭብኛለሽ። በቃ ዝም በይ። አለች እና ስትቆጣባት፣ ወይዘሮ ሚላት ደግሞ ምን ነው አፌን በቆረጠው፣ እንደውም አሁን ሰላም ሆንኩኝ ብዬ ዋናው መትረፏ ነው። ከተረፈችልኝ በኋላ ግን ለምን እንደዚህ ይላለው እያለች ስትጸጸት፣ ግን ዶክተሩና ሀና የሆነ ነገር በልጄ ላይ ያደረጉት ነገር እንዳለ እንደተመሳጠሩ ገባኛል ስትል ደግሞ ሌላ ችግር እየፈጠረች ነው። ሰላም ውድ የቻናሌ ተከታታዮች እንደምን ሲዲ፣ ሰብስክራይ፣ ላይክ፣ ሼር ስለምታደርጉኝ ከልብ ነው ማመሰግናቸው። ኖላዊ ቀጣይ ፓርቲ ዘንላችሁ መተናል። እንግዲህ ትላንትና ባያችሁ መገን እና እነሱ እናታቸውን በሀና ምክንያት እንደተቀየሙ ሰምታ ነበር። ሀና እና ሀና ደግሞ እናታችሁ እስከሆነች ድረስ እንዴት ማኩረፍ የለባችሁም። ስተት የሰራችሁም ቢሆን ለእናንተ ስትል ነው። እንዴት ይህን ትያለች ሀና አስታርቂን ብላ ልምናሽ ነው እማዬ ስትል ነበር ሰላም የጠየቀቻት ይ በፍጹም ሚንሷ አስታርቁኝ ብላ አልጠየቀችኝም ግን እናታችሁ እኮ እኔ ደም ተጨማሪ እንዲሰጥ ያደረገቻችሁ እኮ አንቺ እናት ልጇን ለማትረፍ በልፈልገ ነው እና ይሄ ተግባሯ ትክክል ነው ብለች ታምንያለች፣ ስትላት እናታችሁ እኮ መልካምነቷን አላያችሁላትም። እኔን እኮ አባቴን ለማሳከም መቶ ሺ ብር ሰታኛለች። ስለዚህ መልካምነታቸውን አንዳንዴም ብናወሳላቸው ጥሩ ነው፣ ስትል ምን ምን ብለው ነበረ ምናሴና እሱ አይደነግጡማ። ይህን ታደርጋለች ይህን አታደርግም ስትላቸው፣ አድርገዋለች። ስለዚህ ደግሞ በችግርም ሰዓት ደረሱ መሆናቸውን ማስታወስ አለብን። ስለዚህ አሁን እባካችሁ እሳቸው አለመኑኝም እኔ ነኝ ይቅር እንድትባባሉ ምጠይቃችሁ ተነሱና እግራቸው ስር ወርዳችሁ ይቅርታ ጠይቁ ስትላቸው አህናንን አክብረው እነሱም እሺ ብለው ተነስተው ይቅርታ ጠይቀዋል ማለት ነው። ይህ ይቅርታ ደግሞ ትንሽ ሳይቆይ ወይዘሮ ሚላት ልጃቸውን ፣ ሰላምዬ ምንድን ነበር በሽታሽ የደረሰብሽ፣ ምንድን ነው ሲሉ ይጠይቋታል። እንዲም አየ፣ ምን እያልሽ ነው? በሽታ የታምሜ ነዋ የገባሁት። አይ ህመሙን እኮ ነው ማወቅ ምፈልገው ስትል፣ እስከ ዛሬ ዝም ብለሽ ዛሬ ነው እንደ ህመሙን እምትጠይቂኝ? ብላ ስትቆጣባቸው እስከ ዛሬ ማ እንዳልጠየቅሽ ስለ ተቆጣሽ ተጨማሪ ደግሞ አታናግርኝም ብዬ ፈርቼ ነው እያሉ ሲሏት አይ በቃ እኔ ህመሙን አላውቅም። ዶክተሩን እዛው ጠይቂው። ዶክተርና ሀና የሆነ ነገር ያደረጉት እጃቸው አለበት ስትል፣ እባክሽ ደሞ ሀናንም እንደዛ ልት ትፈልጊያለሽ? እማዬ ትንሽ አእምሮሽ አይሰራም። እስኪ አሁንስ ምን እያሰብሽ ነው? እሷ ልጅ እኮ ናት ህይወቴን ለዚህ የታደገችኝ፣ እንደገና ደግሞ የበሽታው መንስኤ ናት ብለች ታስቢያታለች ስትል ነበር የተቆጣቻት። ከዛም መልሳ በቃ ዝም በይ ይድና፣ ዶክተሩን ጠይቅ፣ የማውቀው ጉዳይ የለኝም። ድፍንፍን ካለ ድፍንፍን ያለ ነው በሽታዬ ማለት ነው አለች ማለት ነው። ከዛ በኋላ እንግዲህ ምነው ባልጠየኩኝ ዝም ባልኩኝ፣ እንግዲህ ዋናው መትረፏ ነው፣ እንኳን ተረፈችልኝ እያሉ እንደገና ይጸጸታሉ። በዚህ መካከል ሀና እንግዲህ እንዳራስ እያስታመመቻት ትገኛለች። ሆኖም ግን ወተትም ቁርስም እያዘጋጀች ትኩስ ትኩስ ነገር ወተት በተለይ ደምሽ ስለፈሰሰ ደም ያስፈልግሻል እንዴ ምን ማለትሽ ነው ነፍሰ ጡር የወለደች አደረግሽኝ እኮ ስትላት ከወለደ እኮ ያስወረደ ከባድ ነው ብዙ ደም ፈሶሻል አለቻት አሴ ምላሴ ደግሞ እንደ አንቺ አልጋ ላይ እንዳራስ ተኝተሽ ቀረሽ እኮ ሲላት ምን አለች እናደነገጠች ተንቀሳቀሽበት እንጂ አለች አይ ሀናዬ እኮ አትንቀሳቀሽበት ጥሩ አይደለም ስላለች ነው አይ ሀና እኮ ደግሞ ፀሀይ ትፈራለች እንዴ ሀና ፀሀይ ትፈራለች እንዴ አለ አዎ ሀና እኮ እኔን እንኳ አንድ ነገር ሆንኩ ስለ ፀሐይ ስለመታህ ነው ትለኛለች። እና ፀሐይ ትፈራለች ሲላት በቃ እንቀሳቀስ እስኪ ምን ይመስልሻል፣ ዛሬ እኮ ሲኒማ ቤት እንቀሳቀስ እንውጣ ሲላት በፍጹም እኔ አልንቀሳቀስም አለቻቸው ማለት ነው። እሽና ያለን ደግሞ ማታ ከእሷ ጋር ልንቀሳቀስ እችላለሁ ብላ አለቻት። አባቷ ደግሞ ሕክምና ሄደው ሲመጡ እንግዲህ ከማንነው ይሄ ጆሮ ጋር እንግዲህ አብረው እየሄዱ ለምንድነው ዛሬ ቤተ ክርስቲያን ያልወሰድከኝ? ሲሉት አይ ዛሬ ህክምና ስላለሁት እንዳይደክሞት ብዬ ነው ብሎ ይዟቸው ገባና፣ ቁርስ እንግዲህ ሀናዬ አዘጋጅታ ስትሰጣቸው ቁርሱን እየበሉ እያሉ እንግዲህ መጀመሪያ ከአባትዮ ጋራ እንደ ይቺ ልጅ ትዳር ብትይዝልኝ ደስ ይለኛል እያሉ ሲሉት ታዲያ ገና ናት ልጅ ናት ታገባለች ምን ችግር አለው ሲል እንደ ያንን ኤልያስን ታውቀዋለህ አሉት

እሱ ደግሞ ስለሚፈልጋት ፎንቃው እያለ ምግብ አላስበላው እያለ እያንከራተተው ስለሆነ ተቆጥቶ እሱ ይፈልጋታል እንዴና ለእሱ ልትድሯት ፈቃደኛ ነው ሲሏቸው እኔ መንገዶኝ እሷ እሺ ካለች ተጋባልኝ። እድሜ እኮ ቁጭ ብሎ አይጠብቅም። ሴት ልጅ ናት ሲሉት በቃይ ምግቡን አልበላም ብሎ ጣል አድርጎ ወጥቶ ይሄዳል። እንዲህ ልጅ ምን ሆኗል? ምግቡን ለምንድን ነው የማይበላው? ምን ሆኖ ነው? እንግዲህ አባዬ ጠግቦ ይሆናል ስትል ሀና። አይ አሁን እኮ እርቦኛል ያለነበረ አለ ማለት ነው እና እንግዲህ አሲር ከሀና እንግዲህ ፍቅር ይዞት ፎንቃ ይዞት መናገር አልገልጽ ብሎ እዳ ገብቷል ማለት ነው። ምግብም እየበላ አይደለም። ምግብም እንደማይበላውም ሊረዱለት አልቻሉም። እና አሁን እንግዲህ በቃኝ ብሎ ምግቡንም ሳይበላ ቆይ እንጂ ርቦኛል ብለሃል ሀና መጣች፣ ምግብ ይሰራ ቢሉትም ምግቡን አልበላም ብሎ እሷን ሰላም አትላትም። እንዲህ ሲሉት እንግዲህ እሷን ሲያይ ሲያይ እየተሰማው ስለሆነ ሰላምም ሳይላት ወጥቶ ሄደዋል። ምን ሆኖ ነው እያሉ ግራ ተጋብተዋል። ምላሴ ደግሞ ሀና ሰላምን ገብቶ ሰላምዬ ህመምሽ ምንድን ነው ሲላት፣ እንዴ እናንተ ሰዎች ታማችኋል እንዴ? እማዬ ሄድና ጠይቃት ብለሃል እኮ ነው አለችው። ራላከች እኔ ምን የመሽታ ምንድን ነው ብዬ ለማወቅ ፈልጌ ነው እንጂ። ትናንትና ማታ እማዬ የአንቺ በሽታ ላይ ዶክተሩና ሀና እጅ አለበት አለችኝ። ግን እናንተ ጤነኛ ናቸው እንዴ? የሀና እጅ አለበት እንዴ ከአንቺ ህመም ላይ አለ። ግን እኮ እማዬ አለችው። እኔ መጀመሪያ በሰላም ጥያት እጄ ወርቃ ሽንት ቤት አገኘኋት ደንበ ደሙና፣ ከዛ ደግሞ ከሆስፒታል ደግሞ ደህና ሁና ስታዋራኛ፣ ምሽታ መጥታ ተመልሽ ስመጣ ደግሞ ደም ተጨማሪ ያስፈልጋታል ተባለ ይህ ነገር እኔ ግራ ያጋባኝ ነገር ስለሆነ ነው እያለች ነው እማዬም እኮ የጠየቀችሽ ይላታል እባካችሁ ውጡልኝ እኔ ሌላ ህመም አትፍጠሩብኝ አለች እና ዶክተሩ ደግሞ አንተ ታገኘህ አለችው ምናሴን ማለት ነው። አንቺ ነበርሽ እንዴት ስልክ የሰጠሽው? አሁን ግን ለምን ፈልጎህ ነው ምን አለ ስትል አይ አንቺ መጠነኛ ደም ስለሌለሽ በግዴታ እንኳ እማዬ ትስጥ ሀና ብላ ብትፈርድባት አንተ ይህን ነገር እንዳታደርገው ብሎ አስጠንቅቆኝ ስለነበረ በዛ መልካምነቴን እያለ ያመሰግነኝ ነው ሲል አንተ ግን ለምን እንደዛ አልክ? ለምን እንደዛ ትያለሽ አንቺ ሰላም ለመትረፍ አንቺ መጎዳት አለብሽ? እንዴ ሁሉ ነገር እኮ በአንቺ ጤና ባለሙያ ነኝ። የሚሰጠው ደም እኮ መጠን አታውቂውም። ስለዚህ እሷን ለማትረፍ ብለን አንቺን ደግሞ ማስደል የለብንም ብዬ ሲላት በጣም ታዘበች እና ከዛ በኋላ እንግዲህ እናታቸው እነሱን አስታርቃ ጀቱ የሚባል የመስሪያ ቤት ድርጅት ሰራተኛው ደግሞ ወይዘሮ ሀና ወደ ስራ ገበታቸው ስላልሄዱ ለልጆቿ ሲሉ ስለተቀመጡ የሚያስፈርም ወረቀት አለ ሲል ቤት ድረስ ይዞ ሲመጣ ሀና ላይ ጀፍ ብሎበት እንግዲህ ሀናን አይኖ ተከትሎ እየሄደ ይቺ ላይ ሰራተኛ ናት? ሆነት ይቺ ማን ያመጣላችሁ? ከየት አመጣችኋት? እያለ ነበር። ነግሬያለሁ የመስሪያ ቤት ሴቶችን ጨረስክ፣ ደግሞ አሁን በቤት ውስጥ ያሉ ሴቶችን በተለይ ባህና እንዳትመጣቤ ብለው ቆጣ ብለው ተናገሩት። በድጋሚ ሲመጣ ከፈተውና ምላሴ አስገባት አስገባና ወይም በልተን ስንጨርስ ምግብ መጣ ሲሉ እየተራረፈ ደግሞ ይኖራል። አትወዱኝም ማለት ነው እያ እያለ አቶ ጀት ደግሞ በዚህ ሲናገር ምናሴ አይ ችግር የለም፣ ይኖራል ይቀርብልሃል፤ ሲል ምናሴ ደግሞ ምግብ ስታቀርብ ደግሞ ሲያት ደግሞ ኧረ ይቺ ልጅ እንዴት ናት እያለ አይኑ ሲበዝ እንደው እውነት ይቺ ሰራተኛ ናት? ማን ያመጣላችሁ ይቺ? ቆንጆ ይቺ በፍጹም ሰራተኛ መሆን የለባትም ሲለው፣ ሰራተኛ አይደለችም እኔንም በህክምና ሙያ ተረዳኛለች ሲለው፣ ግን አባቷን ለማሳከም ስትል ነው እንደዚህ አይነት ስራ የገባችው ሲለው ስልኳን ስተኛ እኔንም ለምን ፈለገካ? ሲለው እኔንም ስታመም እንድታከም አለ። በስበቡ ለመውሰድ ስልክ ፈልጎ አይ አላቀውም ነው ያለው፣ አሲል አልሰጠውም ማለት ነው። ከዛ በኋላ እንዴት ይች ልጅ ቆንጆናት እያለ ሲል ሁሉም እያዩት ነበረ። ሀና ሌላ ችግር መጣባት በመስራ ውስጥ ደግሞ አሲም እንግዲህ ሀናን ካልሰጡኝ ብሎ ወይ መልሶ ወደ ሲጋራ ሱሱ ገብቶ እሷን እያስታወሰ ሲጋራውን ተያይዞት ይገኛል። በጣም ያሳዝናል። ሰላም ደግሞ ነፍሰ ጡር እንድትሆን ያደረጋት ሰው በስልኩ ድንገት ሲደውልባት በጣም ትናደድና ስልኩን ተወረውራለች። ከዛ ሄዳ ሀና ምን ሆነሽ ነው ስትላት፣ ምንም ተናደሻል እኮ ነገር ሆነሻል፣ እና ማየታሉ ማየ ወጣ ብላለች። አሲልም ወጥ የለም አይ፣ ጥሩ ነው። እኔ እኮ ሳወራሽ እንዳይሰሙኝ ብዬ ነው። ምን ተፈጥሮ ነው ስትላት፣ ያ ሰውዬው እኮ ደወለ። ምን አይተኛው ሰውዬ ስትላት ያው ልጁን ከሱ ያረገዝኩላት ሰውዬው ነው ታዲያ ለምን ዘጋሽበት አናግሪው እስኪ ምናባት ተጸጽቶ ይሆናል ቦታ አባቱ ህይወቴን ካሳለፍኩ በኋላ ና ልጄን ከህይወቱን ካሳለፍኩ በኋላ ምን ሊያደርግልኝ ነው አልፈልገውም ኧረ ተይ ተጸጽቶ ሊሆን ይችላል አናግሪው ብትላ በፍጹም አላናገረውም ሀናዬ አለቻት ማነ ነው ሀና ወደ ወይዘሮ ሚላት ክፍል ሄዳ ምነው ወይዘሮ ሚላት ዛሬ ክፍት ብለዋል ምን ሆነ ሆነው ቡና ላፍላልዎት ነቃ እንድትሉ ስትል አይ በቃ ምንም አይደለሁም ግን እኔ ስለ ሀሴት ከዚህ በፊት ነግሬ ሻለሁ አሏት የሆነ ተወሰነ ሰምቻለሁ። ምንድን ነው የሰማችው? ሀሴት በጣም ጥሩ ልጅና ቁም ነገረኛ ቆንጆም እንደሆነች ገልጸውልኛል አለቻቸው። በጣም ከምልሽ በላይ አሉ። ሀሴት እኮ ቆንጆ ልዕልት ናት። በጣም እና ዛሬ እንድትዛለችት ብላ ስጠይቅ እሷን እኮ ሀሴትን በፍጹም መቼም ጠ ራስቻትም አላቅም። እስኪ ፎቶዋን ያሳዩኝ አለች። ሀሴት ሀሴት እያልኩኝ እኔ ብዙ ልጆችን ጎዳሁት። አንቺ እዚህ ቤት እስከምትመጭት ድረስ እኔ በጣም ነበር። እኔ ምን አደረግሁልዎት አለች። አይ አንቺ በጣም በሳል ልጅ ነሽ፣ በጣም አስተዋይ ልጅ ነሽ። እና አንቺ ከመጣሽ ነው ትንሽ ያረፍኩት። ናዬ አንቺ ለሁሉም ነገር መፍትሄ ያለች በጣም ጥሩ ልጅ ነች፣ በጣም ነው ማመሰግንሽ አሏት። እና እንግዲህ ፎቶግራፉን ሊያሳዩዋት እስኪ ያሳዩን ሴትን ፎቶግራፍ ብላ እኔ እኮ የስራዬን ያደረግኩት ምንም ያደረግኩላችሁ ነገር የለኝም ስትል እሷም ትመልስላቸዋለች። ከዛ እሳቸውን ፎቶግራፉን ብድግ አድርገው ሊያሳዩዋት እያትልሽ ምን የመሰለ ቆንጆ አይደለች እንዴ ብለው ሲሏት እሷም ለማየት ስታስብ ድንገት ሰላም ሀና ብላ ስትጠራት፣ ሀና ሰላም ጠራችኝ የምትፈልገው ነገር ሊኖራት ይችላል እስኪ አይቻት ልምጣ ስትል እንግዲህ አቋርጣ ፎቶውን ሳታይ ወታለች ማለት ነው። ፎቶውን ብታየው ኑሮ የራሷን እናቷን እዛው ታገኘው ነበር። ግን አንዳንድ ጊዜ እየተከሰቱ ልታገኝ አልቻለችም። ውድ ቻናል ተከታታዮች ሀናዬ እንግዲህ በዚህ ተጠናቋል። ቀጣይ ደግሞ እስከምንገናኝ እናንተንም አመሰግናችኋለሁ። ሰላም አሉልኝ።